ትለያላችሁ፣ ያለቀስኩትን ያክል ሳኩኝ፣ ሳኩኝ ትለያላችሁ። እውነት ቤታዬ፣ የኔ ታላቅ፣ የኔ ውድህት፣ የኔ ንግስት፣ እነ ሳሪ፣ እነ መማር፣ እነ ድቦራ፣ እነ ጉቺ፣ ወይኔ እንደ ስም ጠፍቶብኝ ምን አባቱ ግሬራ፣ ምን አባቱ የቅሬ እኮ ጌም ነው እኮ እንደ ነፍጠኛ ሰባለሽ። አሁን እስኪ ልግባና ልሞክርልሽ። አሁን ሰርቶልሻል እታያለሁኝ እኔ። አዎ ትታያለሽ። ልግባና ልሞክርልሽ። እስኪ ልጅቷን በአንቺ ዘሽላኝ ይዙን በማርያም። እስኪ ለእኔ ሼር አድርጉልኛ ያላችሁ ማናችሁ? እስኪ ልጅቷ ለእኔ ሼር አድርጉልኛ። ያች ያለው ግን ልጅቷ ወጣለች። ልጅቷ ወጣለች ጋይዝ። አሁን ታስተካክሏል፣ ግን ልጅቷ ወጣለች። ቤት አለች ዜድ ወይ ነፍጠኛ፣ ሰላም ነው? አቆይ፣ እስኪ ልጅቷ ጋር ልሄድ። እስኪ ልጅቷና እስኪ ቆይ፣ ዜዳ እንዴ የውጭ ማሪ፣ ምነው ጌም ልጨዋት ብዬ እንትንቢ ብሎኝ ነው። ማን ልጅቷ ናት፣ ንሳብልሽ ትታወቃለች። ሀያት ረሽድ ነው የምትባለው ልጅቷ። ልጅቷ ስታየኝም አምጫት፣ ሰው ጋር ናት። ሰዎቹን አስውጭ በሏት፣ አስውጭ በሏት። ገት ላይ ሰው አላት፣ አስውጭ በሏት። አሁን ነው የሚጀምረው ጌም? ሰው አሶጭ በሏት። ልጅቷን አሶጭ በሏት። ሰው አላት። ቆይለላክላት

እስፒኩ ካልመጣ ዳብል ካልመጣ ታጠፈዋለች፣ እናጠፋለን። ምንድነው የሚባለው? ቆይ ቆይ ቆይ፣ ወይ ጉዴ! ቆይ እስፒክ ቻሌንጅ እምጣ፣ ቆይ። የቲክታክ ምልክት ብቻ ስጡ። የቲክታክ ምልክት ብቻ የቲክቶክ ቶክ ምልክት ብቻ አሁን እንዲያሰጡ እኔ ጋር ያ ስፒክቸር ላይ እንጂ ካልመጣ ይጠፋል። መቷል። ቆይ አበባ እንድትሰጡ። ቆይ ተረጋጉ። ቆይ ተረጋጉ የኔዎቹ ቆይ ተረጋጉ። ቆይ ተረጋጉ

ትሪፕል ሳይመጣ እንዳትሰጡ። ቆይ ትሪፕል ይምጣ። ቆይ ተረጋጉ። ቆይ ተረጋጉ። ቆይ ተረጋጉ። የቲክታክ ምልክት ብቻ እንትን እንዲለቅ ማለት ነው። ቤታዬ፣ የኔ ማር፣ የኔ ወድት በጣም አመሰግናለሁ። ጎች ሁላችሁንም፣ ሁላችሁንም። ቆይ አመሰግናለሁ። እሺ ዝም በይ

በጣም ነው የማመሰግነው። ትለያላችሁ፣ ያለቀስኩትን ያክል ሳኩኝ ሳኩኝ። ትለያላችሁ እውነት ቤታዬ፣ የኔ ታላቅ፣ የኔ ውድህት፣ የኔ ንግስት፣ እነ ሳሪ፣ እነ መማር፣ እነ ድቦራ፣ እነ ጉቺ፣ ወይኔ እንደው ስም ጠፍቶብኝ እንዳልቸገር እንደው በጣም ነው የማመሰግናችሁ። እንኳን ደስ ያለሽ ነፍጠኛ፣ በስተመጨረሻም ተሳካ። ሰው አስገቡ እስኪ። አሁንም ጨለማ ላይ ነው ይሄ ነገር፣ አሁንም ይጨልማል። አሁን ማጠቅታኝ ቆይ፣ እስኪ እስኪ፣ ሰው አስገቡ ቆይ፣ ማስገቡ ዛሬ ባታሸንፍ ስጋችንን ቀቅላት ብለው ነበር እንደ ሜዳ

አመሰግናለን ሁላችሁም። እንዴ፣ ስለሰባት እኮ አልመጣችሁ እንጂ እንትና፣ በስምንት ገዝቱን አስተካክሉ እስኪ። ምንጭ ከሆነ ቤታይ፣ ወይ ዛሬ መከራ ውስጥ ገባ ነሽ።